አባቷ የማታውቀው ሰው ነው የሰርጓ ቀን እንደተወበተ የነገራት ማለት በአስራ አራት አመቷ ላዳራት የሰርጓ ቀን ነው። ለእናቷም ለእሷም የነገረው ቀን ቆርጦ ምናምን ጨርሶ የነገራቸው ማለት ነው። ከዛ እናቷ እንደት ስታጣራ እሱ ነው

የሚያደርጉ ወታደሮች ቢሆኑ ይሉ ሰው ደግሞ አስራ አራት ዓመቱ ባሉ በሰዓቱ ማለት ነው። ከዛ ትሰራለች ምናምን እህቴና ወንድሜን ወልዳለች ስራላቁች በተከታታይ ሁለት ልጆች ወልዳለች። ከዛ ልክ ሁለተኛው ልጇን ወልዳ እናቷ ጋር ታርሳ ስትመለስ ኪራ እናቷ ጋር ታርሳ ስትመለስ ያቸው ጅጅ ስቱ ገጠር ቤት አስቀምጧታል ማለት ነው። ሰራችሁ ቤት ማለት ነው። ከዛ በጣም ትዝላለች። አባቷ ደግሞ ያኔ በሰዓቱ የወረዳ ሊቀመንበር ነገር ነው፣ ያኔ የሚሰራ ነገር እናምናላ። በቀጠር አባቷና አባቴ ይጣላ ነው ማለት ነው። ከዛ ይፈታታል። በቀጠር ትሄዳለች ከእናቷ ጋር እዛ እየሮች ያለ ምናምን፣ እንደገና ሌላ ቤት ትሰራ

ምን ልበልሽ እንጀራና የወለደች ያ ሶስት አመት የአራት አመት ትወልዳለች፣ ልጅ ታማሽንቲን ትወልዳለች ወንድሜ ታላቅ ያልኩሽ እነሱ ምሽሽ ተወሰነ አሁን ሁለት አመት ምናምን ይቀድሙኛል ትንሽ ተፋተው ስለነበረ እና እሱ የሰባት አመት ልጅ ሆኖ ቢያንስ የአራት አመት

ጉሲጆሰ ሲጮናበቃነግጃ ክፍል ውስጥ ነበር የተዘጋብኝ እና እንደዚህ እንጀራ ከሙስጥ ተቀበም ነው ቻል አላደኩኝም እኔ ማለት ነው። ከዛ አባቢ በከተማ ውስጥ አለው የሚባል ብዙ ቤት አለው ብዙ ገበሬዎች አሉት። ያኔ ከተማ ግን መሬት አለው በጠ ብዙ ገበሬዎች ነው ሚያስበርተው ና እንደዛ ክነ ያለቀ እውሻለሁ በቤት ውስጥ ለውሾቹ ሲሰጥ እንደዚህ ገበሬዎች ምናምን ብርቶ ሲጨርሱ ከዛ ላይ ይሰጠኛል ማለት ነው። ለእኔም ከዛ እንደዚህ ቁና አለ ቁና ለ ይደረጋል የተራረፈው እንደዚህ መረጥ መረጥ ተደርጎ ያሻገተው በጣም ይሰጠኛል ማለት ነው። ሊቀረብ ሲል እንደዚህ ማይን አስጠቅሰኛለች ይወጣሉ። ይህ ሆኑን የአራት አመት የተወለድኩበት ቅት ነው ማለታቸው ሌላሁን ነገር በጣም መሳለፍ

ራዎሚከዛ መጣ። እሱ ማለት ነው አጎቴ መጣ፣ ከሱዳን መጣ ማለት ነው። እናቴ ወንድም እኔ አባቴ ተዘመዶች አላውቃቸውም ሲጨመር ማለት ነው። አሁን ካደኩኝ ነው የወንድማችን ልጅ ብሎ የፈለጉት እንጂ እኔ አላውቃቸውም። እስከዚያ ለሴት እንዳሉ መሄድ ብኖርም አላውቃቸውም። ከዛ እሱ መጣ ሲመጣ አገኘኛል ማለት ነው። ቅማል በቅማል ሆኜ ቁስል በቁስል ማክበት ምናምን የሆነ ልብስ አይቀየርም የሆነ በቃ ጀርባ ግምት ብሎ ምናምን መጣ። እዛ የተጫወትኩኝ ነበረልና እጅ ጥሪያት ስሜን ጠርቶ እጅ ጥሪያት አልጠፍቼበት ማለት ነው እ አመት ምናምን አሉትና በቃ እናቴን እየተራገመ በቃ ልጅ ልጅ ለሚፈልግ አላህ ቢሰጥ ምን አለበት? እንደዚህ ልጆች እንደዚህ ምናምን ብሎ በጣም ተማሮ አስታውሳለሁኝ። አባቴን እስኪመጣ ድረስ አልጠየቀ። ብድግ አድርገኝ አንጠጥሮኝ ይዞ ሄደ። አያቴ ቃል ማለት ነው ገጠር በዛ ፀጉሬን ሁሉ ላጨው፣ ልብሴ ምናምን እንደዚህ ከሱቅ መጎስቶልኝ በዛው ይዞ የሚሄደውን ነው አቡ ሰው አልመስልም። በልጅነት ነበርኩ። በቃ ሰው አልመስልም። አሳደገችኝ። በጣም አለቀሰች። ባህሏም ልጅ ባሏም መቶባል ሌላም እንደዚህ ወንድሞች መቶባት በጣም ሀዘን ላይ ነበረች እ ማለ እና ምንም አልነበራትም። አያቴ በሰዓቱ መሬቱን ሁሉ ነገር ወስዳባት ስለነበረ በጣም ሁኔታ ላይ ነበረች ማለት ነው። ከዛ እዛ በቃ ሳደግችን ወንድ ጉጃ መጣጉት ማለት ተከራከረ መሬቱን ተካፍሎ ምናምን ከወንድሞቹ ጋር ከዛ ተማርኩኝ ግን ይቸግረን ነበር እዛ ሳድግ እናቴ ሲመራት እናቴ መሻያቴ ነው በቃ ችግር ፊት ላይ ነበረ በቃ የሚያስጠላ በቃ ስድብ ሲሆነ ሾት ያረጋ ነበራ አንቺ ከመጣሽ አያትሽ ሞተ በቃ ወንድምሽ ሞተ። ማ ነገር የለም ብቻ አደጓልላ ግን አስራ ሶስት ዓመት ጀምሬ የቀን ስራ እሰራለሁ። እንደዚህ ትምህርት ደብተር መግዣ የለንም ነበር። በጣም ተሰቃያለች። የቀን ስራ ትሰራለች ምናምን መሬት እንደዚህ ገጠና የእኩል ይሰጣል። ገበሬ ልጅ ከሌለ እንደዚህ አርሰው፣ ግማሹን ለእነሱ፣ ግማሹን ለባለ እርሻው ማለት ነው ይሰጣሉና ማንም ልጆች አሁን በስራ ሄዱ፣ መሬቱን ሰጥተዋት የሚቆጣጠር የለም። በቃ ለከብቶቻቸው ምግብ ይሰጣሉ፣ ትንሽ ትንሽ ሀምሳ ኪሎ ሆና የሚሰጧት ለአንድ አመት አይበቃ። መገጠር ደግሞ ስተሸጦ ነው ሽሮ በርበሬ ምናም ንገዘው እና በጣም እንቸግራለን። ከዛ ትምህርት ቤት ልሄድ ነው እያልኩኝ የቀን ስራ እሄዳለሁ በዛው ማለት ነው ማለት ሰባተኛ ክፍል ስደርስ ወደ ሳውዲ ሄድኩ ማለት ነው። ረጅምን ስለነበርኩኝ በእድሜ ምንም አልተገናገሩም። ባለሟ ሞላ ሰው ሄድኩ። ሁለት ዓመት ሰረውልናት ቤት ቤት ያፈስብን ነበር። በቃሽራ ለብሰን ምናምን ነበር የምንተኛው ቤት ውስጥ ማለት ነው። እኔን የሚያክል ልጅ አንዳት አያቴ ከእሱ ጋር አብራን ያሳደገችን ማለት ነው። ከዛ ቤት ቀየርኩላት በሁለት ዓመት ባህርዛፍ ነበረም። በሁለት ዓመት በሰራት ቤት ተሰራ። ለሱ እንደዚህ የሚያድግ በሬ ነገር ገዛ ሁሉላት። በቃ በስክን ጎረመስ ድረስ እሱ የሚጎረመስ አርሳልቅ ምናምን ተብሎ ከዛ ከሳውዲ እንደገብመኝ አስራ ሰባት አመት ምናምን ሆነኛልና፣ ብዙ ወንዶች እንትን ይላሉ። ገጠር ላይ እንደዚህ በቃ ያቋማች ሲያገኝሽ አንድ ወንድ በቃ ያሳለፉሽም ከሳውዲ መጣች ምናምን ሲባል በሰዓቱ በቃ

አሚር ሰፋር እንዴ፣ ሰውየው ሰው ጠርቷት እንደመሰለኝ አይደል? ወንድ ድምጽ ሰምቻለሁ። የማዳም ባል ጠርቷት፣ ዝምታ። ውስጤ አታስገቡሽ፣ ሰው ተወራራ አታስገቡ ከዛ ሰርጉ በቃ ሀሙስ ወሰዳት ተብሎ እ ነው ከጓደኛ ጋር ሄዱ። የሚያስፈልጋት ገዛች ምናምን ተብላ ጓደኛ የተጠራችና ሄድን። ያን ቀን ያየሁት አጭር ነው። በቃ አጭር ነው። እኔ ረጅም ነኝ። በቃ ገበሬ ነው። በቃ ልም ያለ ገበሬኑ በጣም ፈራሁት ግን መራጭልኝ ምን ከዛ የለም ከአባት ቤት ይሻላል። ከዛ ተብዬ ቤት በቃ አሻልኩኝና ተስማማ ማለት ነው። ከዛ ሀሙስ ሄድኩኝ ማለት ነው። በዛ መልስ ይደረጋል ተብሎ ሀሙስ ሄድኩኝ ማለት ነው። ጓደኛ ጓደኛ ብቻ ላይ ተከተለች እና አንድ የሆነ ያገባ ሰው እያለ ዘመዳችን እሱ ነው ተከትሎን ሄደውን እና ጓደኛ ከዚያ በገጠር እንትን አለ፣ ይጫጉላ አለ። ጫጉላል አንድ ወር ያክል ማለት ነው ቤት ትቀመጫለች ምናምን። እዛ ሚዜዎቹ ተሰብስበው እንደዚህ ይበላሉ ምናምን፣ ጨዋታ ምናምን አለና